እንዴት ናቸው እንግዲህ በጣም አመሰግናለሁ ስለ ልጅ ማውራት በሆነ ስለ ትውልድ ማውራት ስለሆነ በጣም ደስ የሚለኝና በሞራል ነው ሁልጊዜ የማውራው እና አውርቼ የማልጠግብላቸው ከምላቸው የህብረተሰብ ክፍሎች ውስጥ አንዱ ልጆችን ነው ልጆች በዚህ ምድር ላይ ለአዲስ ነገር ክፍት ሆነው ምንም ነገር ለማወቅ ነፃ ሆነው የመጡ ፍጡሮች ስለሆኑ ይሄ ነፃነታቸውን ብዙ ጊዜ ሰዎች ሲገድቡባቸው አያለውና። ያስቆጨኛል እሱ ነገር እንዴት ቢያስቧቸው ነው እላለሁ እንዴት ቢረዷቸው ነው እላለሁ እና ልጆች ውስጥ ያለ አለም አለ እነሱ ወደዚህ ምድር ሲመጡ ማየት መግለጽ የሚፈልጉት አለም አለ እና ያንን ነገር እንዲገልጡ ብዙ ጊዜ ታላላቆች እድል አይሰጧቸውም በሁለት ምክንያት ይመስለኛል እድል የማይሰጡት አንደኛ ሊጎዱ ይችላሉ የሚል ስጋት አለ ሁለተኛው ደግሞ እነሱ በእድሜያቸው ያለፉበት ነገር ስላለ ገና ናቸው፣ በምክር በልምድ ቀድማለ ስለሚሉ ገና ናቸው፣ ጊዜ ጠብቀው እድሜ ጠብቀው ይድረሱ የሚል አይነት እሳቤ አለ። እና ልጆች ደግሞ በባህሪያቸው አዲስ ነገር ሁልጊዜ ኢንተርቴን ያደርጋቸዋል። አዲስ ነገር ማወቅ ሁልጊዜ አግራሞት ይፈጥርላቸዋል። እና ያንን ስሜት ማጣጣም ይፈልጋሉ። ታላላቆች ደግሞ ይህን ስሜት ለመፍቀድ ይቸገራሉ እና በዚህ መሃል ጉልበት ስላላቸው ይጨቁኗቸዋል ማለት ነው። በዚህ የተነሳ ብዙ ጊዜ ለልጆች እቆረቆራለሁ። ብዙ ጊዜ ለልጆች ድምፅ ለመሆን እሞክራለሁ። ሚዲያዎች ላይ ከማነሳቸው ሾዎች አንዱ ስለ ልጆች ነው። ብዙ ጊዜ ለምሳሌ አንድ ልጅ ትምህርት ቤት ሄዶ ሲማር ከትምህርት ቤት እቤት ሲመለስ በዚህ ውስጥ ያሉ ፕሮሰሶች ብዙ ጊዜ ሴንተር የሚያደርጉት ወይም ማዕከል የሚያደርጉት የልጁ መማርን ታሳቢ ያደረገ ነው እንጂ ልጁን አይደለም። በዋናነት መሆን የነበረበት ነገር ግን ምንድን ነው? ልጁ እራሱ ነው ማዕከል መሆን የነበረበት። ለምሳሌ ወላጅ ትምህርት ቤት ሄዶ ልጁን ሲያወጣ መጀመሪያ እንዴት ነበር ውሎ አደለም የሚለው ልጁን፣ ትምህርት እንዴት ነበር ነው የሚለው። ትምህርት ነው የሚጠይቀው አስቀድሞ። ስለዚህ ልጆች ላይ ምን አይነት ስሜት ይፈጥራል? ያው እኔን ሳይሆን ትምህርቱ ነው ለወላጆች የፕራዮሪቲ ብሎ ያስባሉ። እና ለወላጅ መስጠት ያለባቸውን ወይም ወላጅ ለልጅ መስጠት ያለበትን ፍቅር እንዳይጋሩ ሁሉ ሊያደርግ ይችላል ማለት ነው። አፍ አውጥተው ቃል አውጥተው ላይናገሩ ይችላሉ ልጆች፣ በውስጣቸው ግን ከኔ በላይ ትምህርቱ ፕራዮሪቲ አግኝቷል የሚል እሳቤን ሲይዙ ይታያሉ እና እንደዚህ አይነት አመለካከት የልጆች ማይንድ ላይ ማረፍ ከቻለ ይሄ ትልቅ አደጋ ነው። ምክንያቱም ሰው ከመሆን ባሻገር ያሉ ቁሳዊ ነገሮች ላይ ትኩረት እንዲያደርጉ እናደርጋቸውና ሰብአዊነትን ለሰው ልጅ፣ ፍቅርን ለሰው ልጅ፣ በጎነትን ለሰው ልጅ፣ ርኅራኄ የምንላቸውን ይሄ በአታችመንት የሚመጣውን ነገር እንዲያጡ እንዲሸረሸር ያደርጋል። እሱ በልጅነት ሕይወታቸው ተሸረፈባቸው። ተሸረሸረ ማለት ደግሞ ከፍ ሲሉ ለሰው የማያዝኑ ለሰው የማይራሩ እንዲሆኑ እናደርጋቸዋለን ማለት ነው። ሶ በምንም ሂደት ውስጥ ይሁን ፕራዮሪቲ ሁል ጊዜ ለልጅ የሚሰጥ ከሆነ ማዕከል መደረግ ያለበት ልጅ ነው ተብሎ የሚታሰብ ከሆነ የተሻለ ሊሆን ይችላል ማለት ነው። ሶ ይህንን መረዳት በሚገባም ቦታዎች ላይ አለመረዳት ትልቅ ጉዳት ስለሚያመጣባቸው የልጆች ስሜት ላይ የልጆች ፍላጎት ላይ የልጆች ተነሳሽለት ላይ ስብራት ያስከትላል። ያ እንዳይሆን ወላጅ ሁልጊዜ ልጆችን መረዳት፣ ታላላቆች ሁልጊዜ ታናናሾችን መረዳት ያስፈልጋል ማለት ነው። ያንን የሚሰጧቸው ከሆነ ልጆች በምድር ላይ ቀደም ሲል እንደጠቀስኩት አዲስ ነገር ዲስከቨር ማድረግ ይፈልጋሉ። ምክንያቱም እቺ ምድር ለነሱ አዲስ ዓለም ነች። በዚች ዓለም ላይ ምን አለ የሚለውን ነገር ደርሰውበት የጨረሱት ነገር የለም። ገና እየጀመሩት ነው። በዛ መጀመራቸው ውስጥ ደግሞ ብዙ ነገሮችን መነካካት ይፈልጋሉ። በዛ ንክኪ ውስጥ ሊሳሳቱ ይችላሉ። ያ ስህተታቸው በወላጅ ሊያስቆጣ፣ በታላላቆቻቸው ሊያስቀጣቸው አይገባም። ለምን ሲባል በሙከራ ውስጥ በማወቅ ጉጉት ውስጥ ሆነው የነኩት ነገር እንጂ ሆን ብለው ያጠፉት ነገር አይደለም። አንድ ሰው በመጀመሪያ ጥረቱ ውስጥ በሚያደርጋቸው ድርጊቶች የሚፈጥራቸው ስህተቶች እንደ መጀመሪያ የመማሪያ ኤክስፒሪየንስ ይወሰዳል እንጂ እንደ ስህተት መወሰድ የለበትም አያውቁትማ ከዛ በፊት ስለዚህ ለማወቅ ባደረጉት ጥረት ነው ያ መበላሸት የተፈጠረው ይህን አይነት አንደርስታንድኝ ይፈልጋል ማለት ነው ለምሳሌ ኮ እነ ቶማስ ኤዲሰን አምፖልን ሲሰሩ እና ምርምር ሲያደርጉ ያን ያክል ጊዜ ሲሳሳቱ እኮ እንደ ስህተት አይደለም ራሳቸውን የቆጠሩት ነገርየው አምፖሏ እማትበራባት መንገድ ነው ብለው ነው የተማሩት። እጅስ እየተማሩበት ነው እንጂ እየተሳሳቱት አልነበረም ማለት ነው። ልጆችም እንዲሁ ናቸው። በህይወታቸው ውስጥ የሚያደርጓቸው ነገሮች ምን እንደሆኑ ቴስት እያደረጉት ነው እየሞከሩት ነው። ይሆናል አይሆንም የሚለውን ነገር ፕራክቲካል ለማድረግ እየጣሩ ነው እንጂ ለማበላሸት ብለው እየሄዱ አይደለም። ስለዚህ እድሎች ሊሰጣቸው ይገባል ማለት ነው። ብዙ ጊዜ እንግዲህ እኛ ምን ስተው ካሉት ነባራዊ ሁኔታዎች ጋር አገናኝተን ነው አደጋ ሊደርስበት ጉዳት ሊደርስበት እንደዚህ ሊሆን ይችላል የሚሉ አንዳንዱ ኦቨር ፕሮቴክቲቭ ከመሆን ኦቨር ሴንሲቲቭ ከመሆን የሚመነጩ ናቸው። አንዳንዱ ደግሞ እኛ እነሱ ላለማገዝ በራሳችን ቸልተኝነት በራሳችን ስንፍና፣ እዛ ላለመሄድ፣ እገዛ ላለማድረግ ብለን የምናስቆማቸው ኖ የምንላቸው ነገሮች ናቸው ማለት ነው። ስለዚህ እነኚህ ነገሮች ብዙ ጊዜ በልጅነት ሕይወት ላይ ብዙ ጠባሳዎችን የሚያሳርፉ ስለሆነ ለልጅ ትኩረት መስጠት ቦታ መስጠት ጊዜ መስጠት መሰረታዊ ነገር ነው ማለት ነው። ይሄ ነገር በቤትም ሊሆን ይችላል፣ በትምህርት ቤትም ሊሆን ይችላል። እድሜያቸውም ከፍላጎታቸው፣ ከስሜታቸው፣ ከአስተሳሰባቸው፣ ከአረዳዳቸው ጭምር ያንን ታሳቢ ያደረገ የህይወት ጉዞ እንዲኖራቸው ኦኬ ጋይድ የሚያደርጋቸው መንገድ የሚመራቸው ያስፈልጋል። መጽሐፉም እንደዛ ነው የሚለው፣ ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእሱ ፈቀቅ አይልምና ነው የሚለው። ስለዚህ ይሄንን ታሳቢ ማድረግ በጎ ነው። ድላችሁ እወዳለሁ። ቅጣት እንግዲህ እንደምታውቀው ሁለት አይነት ቅጣቶች አሉ። አንደኛው ፊዚካል ፓኒሽመንት የምንለዋለ፣ ሌላው ደግሞ ሳይኮሎጂካል የሆነው አለ። ምንቀጣው ለምንድን ነው የሚለው ሪዝን በደንብ መሰረታዊ ነገር ነው። ልጆች ያመኑበት ነገር ከሆነ ቅጣቱን አክሰብት ያደርጋሉ፣ ያላመኑበት ከሆነ ግን ቁስሉ ይበረታባቸዋል። ስለዚህ ያቺን ቁስል የሚሽርበትን ጊዜ ይፈልጋሉ። ሶ ስንቀጣቸው መቀጣቱ አስፈላጊ ሊሆን ይችላል። ስንቀጣ ግን አሳማኝ የሆነ መሰረታዊ ነገር ያስፈልጋል። አንዳንዶቹ በስህተት ተቀጥተው ልክ ስህተት እንደሆነ ሲታወቅ የሚያለቅሱ ልጆች አሉ። ሲቀጡ ሳያለቅሱ ቀርተው ስህተት እንደሆነ መቀጣጣቸው ቤተሰብ ሲረዳላቸው የሚያለቅሱ ልጆች አሉ። ምን ማለት ነው? ይሄ እውነቴ ተገለጠች ብለው ሲናገሩ ማለት ነው። በቃል መግለጽ ያቃታቸውን በንግግር መግለጽ ያቃታቸውን የዛኔ ስሜታቸውን በእንባቸው ነው የሚገልጹት። ውስጣቸው ያለው ነገር ከቃል በላይ የሚሆንባቸው ማለት ነው። ሶ ስሜታቸውን መረዳት የሚለውን ነገር ታሳቢ ማድረግ ያስፈልጋል። ቅጣት ሲቀጡ በተቻለ መጠን አእምሯቸውን በጣም የሚጠብቅ መሆን መቻል አለበት። ለምሳሌ አንዳንድ ሰው በምን ይቀጣል? ልጆች በሚወዱት ነገር ቅጧቸው ይላሉ። ልጆችን በሚወዱት ነገር መቅጣት ማለት ቀጪውን በሚወዱት ነገር ልክ እንዲጠሉት ማስደረግ ማለት ነው በሌላ ቋንቋ። ስለዚህ በመቅጣት ውስጥ ትርፉ ነው የሚበልጠው ወይስ ጉዳቱ ነው የሚለውን ነገር ሚዛን ላይ ማስቀመጥ ይፈልጋል ማለት ነው። ስንቀጣው እኛን የመጥላት ቴንደንሲ የሚጨምር ከሆነ ቅጣቱ ዋጋ ቢስ ነው ማለት ነው። ስንቀጣ አምነውበት የሚማሩበት ከሆነ ያፍሬያማ ነው ማለት ነው። ይሄ ቅጣቱ ላይ ከመድረሳችን በፊት ልጆች ላይ ከምንሰራው መሰረታዊ ስራችን ይመነጫል። ማለትም ሰው ሲያጠፋ መቀጣት እንዳለበት አምነው የመጡ ልጆች እንደዛ ያሳደግናቸው ከሆነ ሰው በጎ ነገር የተሻለ ነገር ሲያደርግ የሚሸለም የሚወደስ፣ የሚሞገስ መሆኑን አስቀድመን ነግረናቸው ከሆነ እነኚህ ነገሮች መሰረታዊ ናቸው። ይህን ሳናሳውቃቸው ወደ ቅጣት ይህን ሳናሳውቃቸው ወደ ሽልማትም ብንሄድ መሰረታዊ ስህተት ልንፈጥር እንችላለን ማለት ነው። ሶ እነኚህን ነገሮች ታሳቢ ማድረግ ይፈልጋል ማለት ነው። ልጆች ላይ አሁን አሁን በተለይ ከተሞች አካባቢ የምታዘበው ብዙ ልጆች አስጠኛ ያላቸው በተለይ አቅም ያላቸው ወላጆች ማስጠናትን እንደ መሰረታዊ ነገር አድርገው የሚወስዱ አሉ። አስተማሪ ተቀጥሮላቸው ረዳት መምህር ኖሯቸው የሚማሩ ማለት ነው። እና ልጆች በትምህርታቸው ጎበዝ እንዲሆኑ ከተፈለገ እድሜያቸው ለትምህርት ፊት ማድረግ በሚችልበት እድሜ ትምህርት ቤት ማስገባት አንድ መሰረታዊ ነገር፣ ሁለተኛ እድሜያቸውን ፊት የሚያደርግ ትምህርት ስለሆነ የሚማሩት መንገድ ነው እንጂ የምናሳያቸው፣ ለእነሱ አንማርላቸው። ይህ ማለት ትኩረት መስጠት እንዲችሉ እቤት ሲመጡ የቤት ስራ ሲሰጣቸው የተማሩትን ነገር አስታውሰው መስራት እንዲችሉ እድል መስጠት ማለት ነው። አስጠኝ ሲቀመጥላቸው ለምሳሌ ብዙ ጊዜ ደብተሮቻቸውን ወይም የሚያጠኑበትን ነገር ተመልከቱ። ብዙ ጊዜ እዛ ደብተር ላይ የሚጽፈው የሚያጠናው ልጅ ነው ወይስ አስጠኝው ነው ብላችሁ ብታዩ ብዙ የእጅ ጽሑፍ የምታገኙት ያስጠኝው ነው። ስለዚህ እየተማረ ያለው ማን ነው? አስተኙ ነው ማለት። ልጆች ራሳቸውን ችሎ እንዲማሩ ፕላንድ መሆን እንዲችሉ የራሳቸውን ጊዜ እንዲመርጡ፣ የጨዋታ ጊዜ እንዲመርጡ፣ የስራ ጊዜያቸው እንዲመርጡ እስኬጁል ነው እንጂ ሊዘጋጅላቸው የሚገባው ሌላ አጋዥ አደለ የሚጨመር ብላቸው ማለት ነው። ይሄ ማለት ምን ማለት መሰለ፣ ለምሳሌ ልጅ የጨዋታ ጊዜ ያስፈልገዋል። ልጅ ስለሆነ ውስጣቸው ያለው ጡንቻቸው እየጠነከረ መሄድ ስለሚፈልግ ኢነርጂያቸውን ማውጣት ስለሚፈልጉ ያን የሚያወጡበት ቦታ ይፈልጋሉ። ከዛ ፍላጎት ማቀብ ማለት ይህ ኢነርጂያቸውን እንዳያቁት ጉልበታቸውን፣ አቅማቸውን እንዳያቁት መገደብ ስለሆነ የጨዋታ ጊዜ ይፈልጋሉ። ያ የጨዋታ ጊዜ መፈቀድ አለበት። ስ ከዚህ እስከዚህ ሰዓት ይባላል ማለት እሺ። የጨዋታ ጊዜ ከተፈቀደ ያ የሚወደው የሚያደርገው እስከሆነ ድረስ የጥናት ጊዜ የሚባለው በዛው በጨዋታው ጊዜ ልክ ደግሞ መወሰብ መቻላለን ያ ሆነ ማለት ፕላንድ የሆነ ወይም እቅድ ኖሮት በእቅድ የሚመራ ሰው አደረግ ነው ማለት ነው። ይህን ስናደርግ ደግሞ ራሱን ችሎ እንዲያጠና ማስቻል የሚያጠናበትን ሰዓት እንደየእድሜው ማለት ነው። ለምሳሌ አንድ ልጅ ሁለተኛ ሶስተኛ አራተኛ ክፍል ላይ ሆኖ ስንደቂቃ አንድ መጽሐፍ ላይ ወይም አንድ ንባብ ላይ ጥናት ላይ መቆየት ይችላል ሲባል በሰዓት መከፋፈል መቻል አለበት። ሀያ ደቂቃ አጥንቶ አምስት ደቂቃ የሚያርፍ ሰላሳ ደቂቃ አጥንቶ አስር ደቂቃ የሚያርፍ አንድ ሰዓት አጥንቶ እንደዚህ መከፋፈል መቻል አለበት፣ እንደየእድሜው እንደየትምህርት ደረጃው ማለት ነው። እንደዛ ካደረግናቸው ልጆች ራሳቸውን ችለው ለማጥናት ራሳቸውን ችለው ለመጎበዝ እድል ያገኛሉ ማለት ነው። አንዱ ይሄ ነው። ሌላኛው ነገር የሚያጠኑባቸው ቦታዎች በተቻለ መጠን ለነሱ ሁሌ የሚያጠኑት ተመሳሳይ ቦታ ቢሆን ይመከራል። ሁሌም እነሱን ኢንተራፕት ከሚያደርግ ነገር ነፃ እንዲሆኑ ይመከራል። እንቅልፍ እነሱን ከማያወስድበት ቦታ ነፃ የሆነ ቦታ ላይ ቢሆኑ ይመከራል። እነኚህ ቦታዎች ላይ ሆኖ ቢያጠኑ ልጆች ውጤታማ ለመሆን ቅርብ ናቸው። ልጆች እንግዲህ መውደድ፣ ማፍቀር መቻል የሚሉትን ነገሮች ስናነሳ አጠቃላይ ይሄ በሰው ልጅ ስሜት ውስጥ ኖሮ ግን ከሰዎች የሚጋባብን ነገር ደግሞ አለው። ለምሳሌ መውደድን ስናነሳ እኮ የተወደደ ልጅ እወድሃለሁ እየተባለ ያደገ ልጅ እናቱ የምታቅፈው አባቱ የሚያቅፈው ወንድም እህቶቹ የሚያቅፉት አይነት ልጅ ሆኖ ከሆነ መውደድ ማለት ምን ማለት እንደሆነ በዛ ውስጥ በሚሰጠው ፍቅር እነሱ በሚያጋሩ ስሜት ነው የሚያውቀው። ስለዚህ ሲያድግ እሱም እሱን ነገር ነው መልሶ የሚዘራ ማለት ነው። መልሶ እሱ መውደድ እንዲችል ራሱንም መውደድ እንዲችል ሌሎችንም መውደድ እንዲችል የሚዘራበት ዘር መሰረታዊ ነገር ነው ማለት ነው። ከቤተሰብ ከወላጆች የሚዘራ ዘር ማለት ነው። ያ ሲደረግ ልጁን ተቀባይነት እንዳለው እንዲሰማው እያደረግነው ነው ማለት ነው። እንደምንወደው እየነገርነው ከሆነ የሚፈለግ ትውልድ እንደሆነ እየነገርን ነው ማለት ነው። ስለዚህ የሚወደድ ሰው ደግሞ ሁልጊዜ ቫሊው እንዳለው ይሰማዋል፣ ዋጋ እንዳለው ይሰማዋል። ዋጋ እንዳለው ከተሰማው እስኪ የትም ቦታ ወድቆ ራሱ ማግኘት አይፈልግም፣ መዝረክረክ አይፈልግም። በነገሮች ላይ ጥንቁቅ እንዲሆን ምክንያቱም፣ ዋጋ እንዳለው ተነግሮታል። ስለዚህ በዛ ልክ መታሰብ ይፈልጋል ማለት ነው። እንደዛ ካሰበና ለራሱ ዋጋ እንዳለው ከተሰማው ሀገሩንም ወገኑንም ለመውደድ ቅርብ ነው። ምክንያቱም የተሰጠው ፍቅር ነው እሱም ነው ማለት የምችለው ወላጆች ልጅን ሲያሳድጉ የሚያሳድጉባቸው መንገዶች ምን መሆን አለባቸው ወደሚለው ሲወስደን ታይፖች አላቸው ብዙ አይነት። በእኛ ሀገር ኮንቴክስት ግን ሲታይ ወላጅ በተቻለ መጠን እንደ ሀገሩ ቀለም ቢያሳድግ ይመከራል። ልጁን እንዳገሩ ቀለም አሁን ብዙ የምንማራቸው የምንፈላሰፍባቸው ነገሮችን አይተ ከሆነ ከሌሎች አገሮች የተቀዱ ቀለማት ይበዙባቸዋል። እኛ የምናድግባቸው ያናኗር ዘይቤያችን የምንኖርባቸው የራሳቸው ማንነት አላቸው። እሱ መሰረት ሳይለቁ ቢያድጉ ጥሩ ነው ብዬ አስባለሁ። ለምሳሌ ከወላጅ በተጨማሪ ጎረቤት ወላጅ ሆኖ የሚያሳድግበት የአስተዳደግ ስርዓታችን እኔ በጣም አፕሪሺየት የማደርገው ነው። አንድ ልጅ እናቱ ባትኖር፣ አባቱ ባይኖር ሜዳ ላይ ወጥቶ የሚቀር ሆኖ አይገኝም። ሁሉም ወላጅ የሚሆነው ከሆነ፣ ሁሉም አሳዳጊ የሚሆን ከሆነ እዛ ውስጥ ነው ወገንም መውደድ የሚባለውን ነገር የሚዘራበት እና ያ ደግሞ መልሶ እሱም የሚከፍለው ውለታ የሚሆነው እሱ ነው። ስለዚህ አስተዳደግ ላይ መሰረታዊ የሆነ ኮንሽስነስ ይፈልጋል፣ ንቃት ይፈልጋል ማለት ነው። በተለይ ደግሞ አሁን ላይ አሁን ባለንበት ኢራ ብዙ ወላጆች ልጆችን ለሚጠይቋቸው ጥያቄዎች ምላሽ ላለመስጠት ወይም በተፈለጉበት ቦታ መገኘት ባለመቻል ምክንያት በኤሌክትሮኒክስ ነው ልጆች እንዲደበቁ የሚደረጉት። ታብ ይሰጣል፣ ዳሶል ጌም ይጫወታል ልጁ ንግግሮቹ፣ ስሜቶቹ ምናምን አጠቃላይ እዛ ጋር ይሆናል ማለት ነው። ያ ሲሆን ብዙ ነገሮች ይሸራረፋሉ እና በራስ ቀለም ግን የምናሳድጋቸው ዋጋ ከፍለን እንደዛ የምንይዛቸው ከሆነ ባህልን ማወቅ፣ ማንነትን ማወቅ፣ ሃይማኖት እምነትን ማወቅ፣ ፈጣሪን ማወቅ የሚባሉ ነገሮች በሙሉ ከዚህ ጋር የሚያያዙ እኔ የመጣሁበት መንገድ ይሄ ነው ብለን እየነገርን ስለሆነ ከዚህ ጋር የሚያያዙ ናቸው። እና ያንን ለማክበር ዋጋ ለመስጠት እድል ያገኛሉ ማለት ነው። ስለዚህ በዚህ ልክ እነሱ ማየት ጥሩ ይሆናል ማለት ነው። ነጭ ወረቀት ናቸው ወይም ደግሞ ባዶ እንደሆኑ አይነት ተደርጎ ብዙ ጊዜ ሲነገር እንሰማለን። ሳይንሱ ግን እንደዛ አይለንም። ብዙ ነገሮች ገና ከጽንስ ጀምሮ ፊድ እየተደረጉ ነው የሚመጡት ነው። ስለዚህ ገና ከጽንስ ጀምሮ የሚመረጥላቸው ቃል መኖር አለበት፣ የሚያድጉበት እዛ ውስጥ አእምሯቸው ላይ የሚዘራ ነገር መኖር አለበት ከሚለው ይጀምራል ማለት ነው። ከዛ ወደዚች ምድር ከመጡ በኋላ ደግሞ መሆን የሚፈልጓቸው የዛኔ ከተዘራባቸው ዘር ጀምሮ አብረው እያደጉ የመጡት እያዩት መሆን እፈልጋለሁ ከሚሉት ነገር ጋር ብዙ ኔትወርኮችን ይሰራሉ፣ ማይንዳቸው እንደዛ የተፈጠረ ስለሆነ ያንን ከሰሩ በኋላ መሆንን ሲያስቡ፣ ወደ ድርጊት መግባትን ሲያስቡ ኖ መባል አይፈልጉም። ብዙዎቻችን የምንፎርሸው ደግሞ እሱ ጋር ኖ እንላቸዋለን። ለምሳሌ እኔ ኳስ መጫወት ነው የምፈልገው ካል አይ ኳስ ኢትዮጵያ ውስጥ የሚታደግበት አይደለም ብዬ የሚይዘውን ከሆነ አሁን ታለንቱን አመከንኩት ማለት ነው። አይ እኔ ሙዚቀኛ መሆን ነው የምፈልገው፣ ሰአሊ መሆን ነው የምፈልገው ለሚል ልጅ አይ ስዕል አያበላም የምንለው ከሆነ አሁን ፖይንቱ መብላት አለመብላቱ አይደለም፣ ውስጡ ያለውን ነገር ማውጣት ማስቻል ነው። እሱን ነገር እንዲያወጣ እድል መፍጠር እንችላለን ወይ እድል መስጠት እንችላለን ወይ? እሱ ነገር ነው መታየት ያለበት። ከትምህርት ጋር በተያዘ እኛ ሀገር እንደምታውቀው ብዙ አይነት እክሎች አሉ። ትምህርቱ በራሱ የሚፈጥራቸው እክሎች እንዳሉ ሆኖ ደግሞ ልጆችም ወደዚች ምድር ሲመጡ ይዘው የሚመጡ ብዙ የመማር እክሉ አይነቶች አሏቸው። ለምሳሌ በሳይንሱ አንዱ ዲስግራፊያ የምንለዋለ ልጆች ፊደልን ለመጻፍ አእምሯዊ ውቅራቸው ለዛ የሚቸገርባቸው የፊደላቶችን ቅርጽ ለመለየት የሚቸገርባቸው ሶ ያ ቅርጽ እስኪመጣላቸው ድረስ እርሳስና ወረቀት ይዘው ያቺን የፊደል ቅርጽ ለማስቀመጥ ረጅም ሰዓት የሚፈጅባቸው ማለት ነው። ከዛ መምህር ይመጣና ምን ይላል አጽፍም እንዴ መማር ስለማትፈልግ ነው፣ ሰነፍ ስለሆንክ ነው፣ ምናምን የሚል ታፔል ላይ ይለጠፍባቸዋል ማለት ነው። የዚህን ጊዜ ራሳቸውን አንደርስትሜት ማድረግ ይጀምራሉ። እኔ ማልፈለግ፣ እኔ ማረባ፣ እኔ ማልጠቅም የሚሉ ሀሳቦች ወደ አእምሯቸው ሊመጡ ይችላሉ። እኔ ሰነፍ ነኝ የሚል እሳቤ ሊመጣ ይችላል። ግን ሰንፈው ሳይሆን ያ ውስጣቸው የሚመላለሰው ነገር ምስሉ ስላልመጣ ነው። መምህራን መረዳት ያለባቸው አንዱ ይሄኛውን ፖይንት ነው ማለት ነው። ለመጻፍ የሚቸገሩትን ያክል ደግሞ ለማንበብም እንደዛው የሚቸገሩ አሉ፣ ዲስሌክሲያ ይባላል። እነሱም የፊደላቶችን ቅርጽ ለይተው ለዛ ለተለየው ፊደል ቅርጽ ስያሜ መስጠት ማለት ነው። ለምሳሌ በምን ትመስላለች፣ ባምን ትመስላለች፣ ቦ ምን ትመስላለች። ይሄ እኛ ኮንሸ ስለሆንን አሁን ስለን የምናመጣው ስለሆነ ይቀለናል። እነሱ ጋር ግን የዚህ መማር እክል ያለባቸው በብዙ ይቸገራሉ። እዚህ ላይ ስለዚህ መፍትሄ ይፈልጋል ማለት ነው። ጊዜ መስጠት ይፈልጋል፣ ልጆችን መረዳት ይፈልጋል፣ ማገዝ ይፈልጋል ማለት ነው። እንደዚህ አይነት ልጆች በተለይ ያለባቸው ቦታዎች ላይ ትምህርት ቤቶች ላይ ቤትም ወላጆች ጋር ሲሆን ይህም መረዳት ያስፈልጋል ማለት ነው። ሁሉም ነገር እንግዲህ ፕሮሰስ አለው አይደለ? እድገት መሰረታዊ የሆነ ፕሮሰስ አለው። እኛን ወላጆቻችን እኛን ያሳደጉበት መንገድ ያ ነው በቃ የሰው ልጅ መሄጃ መንገዱ ብለው ነው። በዛ መንገድ እንድናደርግ ያደርጉ። ለምሳሌ ልጅ ሆነን እንደ ልጅ እንድትጫወት ይፈቀድላል። ከዛ ከልጅነት እድሜ ትንሽ ከፍ ስትል በጎች እንድጠብቅ ግልገሎች እንድጠብቅ ከዛ በጎችን ከዛ ጥጆችን እያለ ከዛ ከብቶች ምናምን እያለ ይሄዳል። እድሜህ በሚችለው ልክ ጥንካሬህ በፈቀደው ልክ የምታደርጋቸው ነገሮች ተቀምጠውልህ ነው ማለት ነው። ያንን በማድረግ ውስጥ ምን እየተማርክ ነው? ተፈጥሮን እያስተማሩ ነው። የተፈጥሮ ሂደት ምን አይነት ክስተቶች ውስጡ እንዳለ እያስተማረ ነው። ስለዚህ ግልገል ስትጠብቅ፣ ግልገሏን ፊት የሚያደርግ አቅም አለህ። ከግልገሏ ጉልበት ጋር እኩል አቅም አለህ። አልሄድም ብትል ልታነሳት ትችላለ፣ ልትገፋት ትችላለ። ከዛ ከፍ ያለች ብትሆንስ ልትወጋ ትችላለች። ወደ አንተ ዞራ በቴስታ ልትጥል ትችላለች ማለት ነው። ስለዚህ እድሜያቸው የሚችለውን ነገር ነው እያሰሯቸው የመጡት። ይሄ አሁን በከተማ ቋንቋ እንደ ጉልበት ብዝበዛ ምናምን ሊታሰብ ይችላል፣ ግን እንደዛ አይደለም። የምረዳው በቃ ናቹራል ከሆነው ማንነት ጋር እያስተማሩ እንዳሳደጉ ነው የሚገባኝ። ለዚህ ነው የገጠር ልጅ አሁን ትምህርት ቤት ሲገባ ትምህርት እኮ ብርቁ አይደለም ስትነግረው በቃ ይገባዋል ስለ አዝርዕት ስትነግረው ይገባዋል፣ አይቶት ነው የመጣው። ስንዴ ምንድነው ስትለው፣ ለከተማ ልጅ ስንዴን በስም ነው የሚያውቀው። የገጠር ልጅ ግን ስንዴን ማሳው ላይ ያውቃል፣ ውድማው ላይ ያውቃል፣ ቆሎ ሆኖ ተቆልጦለት ሲበላ ያውቃል። ተፈጥሮ ማክበር አለ። አትበድልም፣ አታባክንም። ለምሳሌ የድሮዎቹ እኮ የወል ጫካ ዝም ብሎ አይመነጥሩም፣ ደን አይጨፈጭፉም ዝም ብሎ ይንከባከባሉ። ሳር እንኳን ሲያበሉ ከብቶቻቸውን አንድም ቦታ ብቻ ዝም ብሎ አያስግጡም። ምክንያቱም ሳሩ እዛ ቦታ ላይ ያለው ሳር በጣም ተግጦ ከሆነ በጎርፍ እንደሚሸረሸር ያውቃሉ። በጋ ላይ በንፋስ እንደሚወሰድ ያውቃሉ። ፈርታይል የሆነ ሶይል እንዳይጠፋባቸው እየተንከባከቡ ነው። ይሄ ተፈጥሮ ያስተማረቻቸው ተፈጥሮ የሰጠቻቸው ደን እነሱ በመኖር ውስጥ ደግሞ ያዳበሩት ዊዝደማቸው ነው። ስለዚህ ይህን ዊዝደም በጣም በተፈጥሮ ውስጥ ያለ ነገር ስለሆነ እሱ ይበልጣል ብዬ ነው። ብዙ ልጆች ከተማ ላይ የምታዘበው ከምግብ ጋር በተያያዘ በተለይ አላርጂክ ችግር አለባቸው፣ ብዙዎቹ ላይ እንደዛ ያለው እና አንዳንድ ወላጅ ወዶም አይደለም የሚመርጥላቸው። በቃ የጤና ሁኔታ አስገድዶ የሚመርጥ ወላጅ አለ። በልጅነታቸው እንደምታውቀው ብዙ ለብዙ በሽታ የተጋለጡ ህጻናቶችን እናያለን። አሁን ላይ እነዛ ሁሉ ነገሮች የግድ ጥንቃቄ ያስፈልጋል። አንዳንዱ ከጣፋጭ ነገር ይከለከላል፣ አንዳንዱ ከካርቦሃይድሬት ነገሮች ይከለከላል፣ አንዳንዱ ፋት በስቶባል ይባላል እና ብዙ ነገሮች እዛ ውስጥ ስላሉ ያንን ታሳቢ ማድረግ ያስፈልጋል። ስለዚህ ወላጅ ለልጁ ሲመርጥ ከዚህ ከዚህ አንጻር እንጂ እንደው ከመበደል አንጻር አይመስለኝም። ለመበደል ብሎ አይመርጥም ልጅም ስለሚጣፍጠኝ ብሎ ብቻ የሚፈልገው ነገር ከሆነ ያም ስህተት ስለሆነ የግድ አዌርነሱ ያለው ቀድሞ የነቃው ማንቃት አለበት። የወላጅ ስራም እሱ ነው ብዬ አስባለሁ። ወላጅ ሁልጊዜ ማለት ነው ወላጅ ነው በቃ፣ ማንም የሱም ቦታ ተክቶ የልጅን ክፍተት መሙላት አይችልም። የሚመስሉ ነገሮች አሉ። ለምሳሌ አጎቶኖ ወይ አክስቶና ምናምን ነገር የእናትን ወይ የአባትን ሮል መወጣት የሚችሉ ይመስላቸዋል። አንዳንድ ጊዜ ግን መሆን አይችልም። ክፍተቱ ሰፊ እንዳይሆን ወይም ከሚጠበቀው በላይ እንዳይሆን የማጥበብ ሚና ሊጫወቱ ይችላሉ እንጂ ትረስታቸውም ኦኬ። ልጆች በነገራችን ላይ መጀመሪያ ትረስት ሊያደርጉ ይገባል። ያንን ካላደረጉ ምንም ነገር ብታደርግላቸው ለነሱ እንደ መሰረታዊ አንደርስታንዲንጋቸው አይወሰድም። ስለዚህ ትረስት ከማድረግ ጀምረው ከሆነ ግን ትረስት የሚጀምረው ከወላጅ ነው። መጀመሪያ የያዩት በዚህ ምድር ላይ የሚያውቁት ወላጆቻቸው ነው። ከዛ ሲቀጥሉ ሌሎችን ነው የሚያገኙት። ሌሎች ማለት ለነሱ ሁለተኛ ናቸው። ሶ እናክስት እናጎት ምናምን መጥተው አሁን እጃቸውን ሲያስገቡ ሁለተኛ ሰው መሆናቸውን ማወቅ መቻል አለባቸው። የመጀመሪያዎቹ ወላጅ ናቸው። አንዳንዴ ወያ ቃል በሚባል ወይ የተሻለ ኢኮኖሚ አለው ተብሎ ስለሚታሰብ እንደ በር የሚከፈትላቸው ግለሰቦች አሉ፣ ሰዎች አሉ፣ ዘመድ መሳይ ነገሮች አሉ። እነሱ አካላት አቢውዝ ነው የሚያደርጉት። ያወቁ መስለው ልጁ እንዳያቅ ወር ደግሞ አለማወቅ እንዲሰማው የሚያደርጉ አሉ። ይህ ጥንቃቄ ይፈልጋል። በልጅነታቸው እንዳይቀጩ መሸማቀቅ ውስጥ እንዳይገቡ ስለዚህ እንደዚህ አይነት ድንበሮችን ወላጅ ነው ማለት ነው። ይህንን አሁን ፕሮቴክት የሚያደርገው ልጅም በልጅነት አቋሙ እንዲያድግ ማስቻል ማለት ነው።